በዚህ በህዳር 21 ቀን ክብር ጽዮን እመቤታችን ቅድስ ድንግል ማርያም ትከብራለች። አማናዊት ጽዮን በኋላ ዘመን ለሰው ልጆች ሁሉ የተሰጠ ተስፋ የመዳናችን ምክንያት የተገኘው ከእመቤታችን ከቅድስ ድንግል ማርያም ነው። ህዳር ሃያ አንድ ቀን ህዳር ሃያ አንድ ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን አርባ ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሁኖ ከእናንተ ጋር ነኝ የሚልባት እግዚአብሔር ከእነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር ሃያ አንድ ቀን ኢትዮጵያ የገባችበት ቀን ነው። የጊዜው መጋረጃም የኪዳኑ ሳጥን ምስጢርና የእመቤታችን የክብር ዙፋን። ውድ ተከታታዮቼ በእያንዳንዳችን ዓመት ውስጥ ጊዜያት አሉ። ነገር ግን ህዳር 21 ተራቀን አይደለም። ይህ እለት በታሪክ መዝገብ ውስጥ በጥልቁ የተሰወረ ከትውልድ ወደ ትውልድ በጸሎትና በኪዳን የሚዘረጋ ልዩ ድል የነገሰበት መንፈሳዊ አርማ ነው። ዛሬ እኛ የኦሪቱን ቅዱስ ስፍራና የአዲስ ኪዳኑን ክቡር መቅደስ የሚያገናኘውን የሚስጥር ክር እናገናኛለን። ታቦተ ጽዮን በኢየሩሳሌም በነበረችበት ዘመን እንዴት የጥልቁን ጣዖት ዳጎንን ቀጥቅጣ እንደጣለች እንቃኛለን። እናም ያቺ ጽዮን ያመለከተቻት እውነት የሆነች የወላችን መቤት ቅድስት ድንግል ማርያም በዚህ ዕለት ለምን ትታሰባለች? ልቦውን ይክፈቱም፣ ነፍሰውን ያዘጋጁም። ይተረካ በቃላት ውበት ብቻም ሳይሆን በመንፈስ እውቀትና ጥልቀት ያስደምሞታል። ንሆ የታሪክ መጋረጃዎቻችን ገለጥ ስናደርግ ወደ ፍልስጤማውያን ምድር እንለፍ። እነዚያ የጥንት ያላን ጥላቶች የእግዚአብሔር ቃል ኪዳን ሳጥን በዘፈቀደ ማረኩም። ንሆ የድል አጥቢያ ብለው ባሰቡት ምሽት ታቦቱን ወደ ጋዛ ከተማቸው ወደ ታላቁና ወደሚፈሩት የዳጎን ጣዖት ቤተ መቅደስ አስገቡት። ጣዖቱ በሰው እጅ ተቀርጾ በሰው ሽጉልት የሚሰገድለት፣ የሚመኩበትና የሚፎክሩበት የውሸት አምላካቸውም ነበረም። ነገር ግን በማግስቱ ጠዋት ካህናቱ በሩን ከፍተው ሲመለከቱ፣ የጊዜው የሰማይና የምድር ጌታ አምላክ እግዚአብሔር ትምህርት አስተማራቸው ነው ታቦተ ጽዮን የህይወትና የኃይል ምንጭ የሆነው በእግዚአብሔር ኪዳን ምክንያት በቤቱ ውስጥ ያለውን ህይወት የሌለውን ጣዖት አንገቱንና እጆችን ቆራርጣና ከፋፍላም እንድትሰግድለት አደረገች። ይህ የተፈጸመው እንሆ በህዳር ሃያ አንድ ቀን ነው ይላሉ አበው። የሰው ስራ በእግዚአብሔር መገኘት ፊት በጽኑ የተዋረደበት የክብር ቀን የቃል ኪዳን ሳጥን ባዶውን ጣዖት ዳጎንን እንደደመሰሰችው እውነተኛዋ ፍጻሜያችን ግን የሰይጣንን አገዛዝ እንዴትና በምንክብር ታጠፋዋለች የሚለው መንፈሳዊ መልስ ለዓለምም አስተምራለች። የሊቀውን ታባቶቻችን በረከት ይደርብንና የወሪቷ ጽዮን የክብር ማደሪያ ነበረች። ቅድስ ድንግል ማርያም ግን ከክብር ሁሉ በላይ የሆነች የአዲስ ኪዳን ሕያው ጽዮን ሆነች። ወይት ታቦቷ በውስጧ የህጉ ጽላት ነበራት። ምቤታችን ግን ህጉን የሰጠውን ቃል ስጋ የለበሰውን ቃል እግዚአብሔርን ጸነሰችም። እርሷ የህጉ መደምደሚያ የጸጋው መገለጫ ሆነች። ጽዮን ከሰማይ የወረደውን መና ይዛ ነበረ። ማርያም ግን ከዘላለም በረከት የሆነውን ሕያው እንጀራ የሆነውን ጌታ ኢየሱስ ክርስቶስን አሳደገች። የቃል ኪዳኑ ሳጥን የሙሴና የካህኑ በትር አሮንን አክብራ ተሸከመችም። ድንግል ግን ዘላለማዊ ንጉሥ የሆነውን ሊቀ ካህኑ የሆነውን አምላኳን ዘጠኝ ወር በማህጸኗ ተሸከመች። የዚህ ሁሉ ምስጢር ማስጠንቀቂያ ንጽህና ነው። ታቦቱ የዳጎንን ቤተ መቅደስ እንዳዋረደም ቅድስት ድንግል ማርያም በንጽህናዋ በታዛዥነቷ የኃጢአትንና የሞትን ኃይል ደመሰሰች። እርሷ የመለኮታዊ ክብር የሰማይ መዋቅር ነች። እነሆ በንጽህናዋም ጣዖተ ስጋችንን እንድንሰበር ታስተምረናለችናም። ታዲያም ህዳር 21 ስናስብ እግዚአብሔር ለኛ በገለጠው የፍቅር ጥበብ እንገረማለን። የኦሪቱ ታሪክ የአዲስ ኪዳን እውነት ምን ያህል አድርጎ እንዳስቀመጠው ደግሞ እንረዳለን። የመቤታችን መታሰቢያ ማለት የእግዚአብሔር ምርጫ ለትሑት ልብ መሆኑን ማስታወስ ነው። በሕይወት ያለውን ዳጎን የዓለማዊ ፍላጎት፣ የስጋ ፍቶት በንጽህናና በጸጋ መምታት ነው። በሁሉ ነገር እግዚአብሔርን መታመን እንደማለት ነው። እንሆ በዛሬው ዕለት ህዳር 21 ዳጎንን ያዋረደውና ምድርን ያበረው ታላቅ ሚስጥር ተገለጠ። በዚህ ዕለት ህዳር 21 ሲዞር በአየር ላይ የሚሰማው መንፈሳዊ ድባብ የተለየ ነው። በሆኑ ይህ ቀን ከብዙ ሺህ ዓመታት በፊት በነገሰ ታሪካዊ ማዕከል ውስጥ የተደበቀ የድልና የክብር የታላቅ ምሳሌ ምስጢር የሚዘከርበት ነውና ኖ እንኳን አደረሳችሁ እላለሁ። ያች ቦታ የረከሰውን የጣውታ ምልኮ ደምስሳ የእግዚአብሔርን ስም እንዳከበረች ሁሉ እመቤታችንን በንጽህናዋና በትህትናዋ በታዛዥነቷ የኃጢአትና የሰይጣን ድል ሁሉ ሰባበረችው። መንፈሳዊ ድል ለመዘከር ዛሬ ሕዳር 21 ቀን በየአድባራትና ገዳማቱ እግዚአብሔር ሲመሰገን ውሎ ያድራል። እርሷ የማይነካው የእግዚአብሔር ማደር ሆና ተገኝታለችና ስለ ጽዮን ዝም አንልም። በእውነቱ ህይወታችን ውስጥ ያለው የዳጎን ምሳሌ የኃጢአትን ኢየሱስንና የሰይጣን አምልኮን የምንመታው በቅድስት ድንግል ማርያም በንጽሕና እና በትሕትና ህይወት ተምረን ጌታ ኢየሱስ ክርስቶስን በልባችን ስናስገባ ነውና ሁላችንም ከዚህ ልንማር ይገባናል። ይህ ታላቅ የድልና የምስጥር በዓል ሲከበር የድንግል አማላጅነት፣ የክርስቶስ ፍቅር፣ የእግዚአብሔር ኃይል እያሰብን በዓሉን በጸሎት እናሳልፋለን። ለእያንዳንዱ መመን መንፈሳዊ ጥሪ የሚቀርብበት ዕለት ነውና የቅድስት ድንግል ማርያም መታሰቢያ የምናከብረው ንጽህናዋ፣ ንትትናዋና ታዛዥነቷን ለማስታወስ ነው። ይህ በዓል በሕይወታችን ውስጥ ያለውን ዳጎንን የመታገል አስፈላጊነትን ያመለክታል። ዳጎን ማለት ሥጋዊ ፍትወት የዓለማዊ ምኞት ወይም ከእግዚአብሔር የሚያርቀን ማንኛውም ጣዖት ሊሆን ይችላል። ታቦተ ጽዮን በሕይወት በሌለው ጣዖት ላይ ድልን እንዳገኘች እኛም በእመቤታችን አማላጅነትናም በንጹህ ሕይወቷ ምሳሌነት ተመርተን በልባችን ያለውን ኃጢአት አገዛዝ ደምስሰን ክርስቶስን በተሰና ልባችን ውስጥ ማኖር እንዳለብን ያስገነዝበናልናም፣ እንሆ መቤታችን ሕያው መቅደስ

ልክ ሙሴ በእሳት ነበልባል ተይዞ ወደማይቃጠለው ቁጥቋጦ ጽላት ቀርቦ የእግዚአብሔር ድምፅ እንደሰማም። ቅድስ ማርያምም መለኮቱን ተሸክማም እንደ ቁጥቋጦ ሳይቃጠል ንጽህናዋ እንደጠበቀ ቀርቷልናም እርሷ የእሳት አምላክ ያደረበት የመቅደስ ሁሉ መቅደስ ናትና ኖ እመቤታችን ማርያም ሆይ፣ እናመሰግንሻለን፣ እናከብርሽማለን፣ እናገንሽማለን። ይህንንም ህዳራ አንድ ስናስብ ጣዖታትን የመታውን የወሪትን ጥላ ሳይሆን በድልና በንጽህና የዓለምንም በረከት ያመጣውን እውነት ድንግል ማርያም መሆኗን አውቀን እንመሰከል ዘንድ ባንደበታችን እንናገራለን። የዛሬው የእመቤታችን የመታሰቢያ በዓሏ ዘመናችን የገነባችሁን ዳጎኖች እንድንፈትሽና እንድንመለክት ያሳስበናል። ዛሬ የዳጎን የሚገለጠው በቁሳ አካል ፍቅር፣ በማቴሪያሊዝም፣ በኩራት ፕራይድ፣ በስንፍናና በኃጢአት ልማድ ነውናም ህይወታችን ውስጥ የሰፈረው የእግዚአብሔር ክብር የሚጋር ማንኛውም ጣዖት ለመምታት እንደ እመቤታችን በትሕትናና በንጽህና በዛዛዥነት ራሳችንን ለቃሉ መገዛት አለብን። የዳጎን ውድቀት የሰይጣን መዋረድና የክርስቶስ ማደግ ምሳሌ ነውና ንሆ ወዳራ ያንድ የእመቤታችን የድንግል ማርያም የድል አርማ ነው። ዛሬ የምንዘምረው ታቦቱ ባደረገው ታምር ብቻ ሳይሆን ያ ታላቅ እውነት በቅድስትናታችን ህይወት ስለተፈጸመም ጭምር ነው። በዓሉን ስናከብር የህይወታችን ማዕከል ክፍል፣ የእግዚአብሔር ማደሪያ እንድንሆን፣ በቤታችን በመንፈሳዊ ጉዟችን እንድትመራን፣ በጸጋና በምልጃ እንድትጎበኘን በልበ ሙሉነት እንጠይቃለን። ይህንን ጥልቅ መንፈሳዊ ትንታኔና ውብ የቃል ኪዳን ምስጢር ለሚወዷቸው ሰዎች በማጋራት በዓሉን አብረው ያክብሩም። የህይወትን ጥያቄዎች በሰማዩ ብርሃን የምንመረብርበትና ስለ እውነት የምንመሰክርበት ቻናላችን ሳብስክራይብ በማድረግ ቤተሰብ ኃላፊነታችሁ እንድትወጡ ጠይቃለሁ። በድጋሚ እንኳን በሰላም አደረሳችሁ አደረሰን። ሰላም፣ ፍቅር፣ መስተሳሰብ፣ አንድነት ከሁላችን ጋር ይሁን። አገራችን ኢትዮጵያ ይጠብቅልን። አሜን።